የቤታችን አልጋ እነዚህ ነገሮች የቡፌ፣ በቃ ትንሽ ትንሽ ቡፌም ላይ እንዴት ትንሽ ትንሽ አስፈላጊ የሆነ ሁልጊዜ የምንጠቀምባቸውን እቃዎች ብትገዙ በጣም አሪፍ ነው ማለት ነው እህቶቼ። እና ሌላ ነገር አታብዙ፣ ብዙ ነገሮችን አትጠቀሙ ብላለሁኝ። እና ደግሞ ሁለተኛ ጥያቄ ሌላ እህት ጠይቀኛለች። በጣም ለእናንተ ጥሩ ነው ብዬ ያልኩት ነው ይዤ የምመጣው ማለት ነው፣ ይህንን ሰው ይፈልገዋል የምለውን ነገር ነው እና ሌላዋ ምን ብላኛለች? ጦይቢ ባጃጅ ብገዛ ለባሌ ያስተዳድረናል? ይብላለች። እንግዲህ ኢትዮጵያ ላይ ማለት ነው። ባጃጅም እንደዚሁ ያስተዳድራልም አያስተዳድርም። እንዴት መሰላችሁ? የሹፌሩ ሁኔታ ሁሉም እንትን ይለማ ነው ይወስነዋል። የባልሽ ሁኔታ ይወስነዋል። ባልሽ ጠንካራ ከሆነ ተሰራበት፣ በቃ መስራትን ታልጣላ ያስተዳድራል ደግሞ ማያስተዳድርም አለ። ዝም ብሎ ያችን ስርት ስርት አድርጎ እዛው ቁጭ ብሎ ጫቱን እየቃመ ምሳዬን በዚህ ሆነኝ እያለ ቤት ሳይመጣ እየዋለ እዛው የሚያጣጣው ተሆነ እንዴት ብሎ ያስተዳድራል? ስለዚህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ጦይባ ሚዲያ ቤተሰቦች እንዴት ናችሁ? ሀባይቦቼ ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ሚቶቼ። እንደዚሁ ደግሞ አንዲት ትላንትና መልእክት አስቀምጣልኝ፣ ነው ይሄ ለሁላችሁም የሚሆን ነው። እንግዲህ ወደዚህ ሀገር ስንመጣ ቤታችን ሰርተን ምን ብለን እቃ መግዛት ስለሚያስፈልገን ምን ብላኛለች፣ እንኳን ደህና መጣሽ ጦይቢ በርቺ፣ ጥያቄ ነበረኝ። የቤት እቃ እዚህ ሁኔ ብገዛ ይሻላል ወይስ ስመጣ ልግዛ? ማለኛው ይሻላል ነው ያለችው። በጣም ጥሩ ጥያቄ ነው ቶቼ ብዙዎቻችን እንግዲህ እንደምታዩት በሚዲያ ላይ በጣም ብዙ እህቶች የአምስት መቶ የስድስት መቶ ሺህ እቃ እየገዙ ይጠልባሉ ማለት ነው ቶች እና እቃ እዛ ሆኖ መግዛትን አልጠላም። እንዴት በሉ እዚህ ሀገር ስንመጣ ሁለት አይነት አለው ማለት ነው። እዚህ ሀገር ስንመጣ አንደኛ ለብራችን እንሳሳለን። ብራችን ከዛው ከዛው ስለምናነሳለት ቶሎ ብሎ ነው ገንዘቡ የሚያልቅብን ማለት ነው። ሁለተኛው ደግሞ እዛ ብናዝ አላግባብ እቃዎችን ዳብል ዳብል እያደረግ የምናዝ ሁለት አይነት ነው ማለት ነው። ያኔ ብንገዛም ጥሩ ነው፣ ባንገዛም ጥሩ ነው። እዚህ ሀገርም ስንመጣ ለምሳሌ አሁን እችቤታችን ቶሎ የምትመጣ ከሆነ እዚሁ መጥታ ትገዛዋለች። ግን አመት እንደዛ ከዛ በላይ የምታድር ከሆነ ለምን ትገዛዋለች? እዚህ መጥቶ ምን ይሰራል? እቃው ተገዝቶ ተቀምጦ ምንም አይሰራም። እየበሰበሰ የሆነ በቃ እንትን እያለ ነው የሚሄደው ስለዚህ እሷ መጥታ የምትጠቀምበት ከሆነ አሁን አዲስ የምትገባበት ከሆነ ትግባ። እስከ አንድ አመት ድረስ አስገዝታ ማስቀመጥ ትችላለች። ከዛ በላይ ግን ተሆነ እርጅኖ እየበላው እያረጀ ያም ደግሞ ያቃ ደግሞ የተለየ አዲስ እቃ እየመጣ እየተቀየረ ነው የሚሄደው። ስለዚህ ብዙ የምትቆይ ቶች ባትገዙት ይሻላል ብዬ ላለሁ። ደግሞ ቶሎ የምትመጡ ግን ገዝታችሁ ብታስቀምጡት ጥሩ ነው። ግን አስገዝታችሁ ማለት ወይም ጠልባችሁ ማለት ነው። መጥለብ ጥሩ ነው። ተምንጠልብ ደግሞ በዚህ በዩቱበሮች በሌላ ሰው ተምንጠልብ በቤተሰብ ብናስገዛው አሪፍ ነው። አንደኛ ወጪ አይበዛብንም። በአካባቢያችን ለምሳሌ አሁን እኛ ሀይቅ ሁኔ ኮምቦልሻ አዲስ አበባ ዘው ትራንስፖርቱ ራሱ ተምገዛበት ተብሩ በላይ ትራንስፖርቱ ያስከፍለኛል። ስለዚህ አሁን ብዙ ልጆች አሉ። እንግዲህ ኮምቦልሻ ነው ብዙ ጊዜ በዚህ ነገር ላይ የሚታወቁት እና መድይቱ ማለት ነው። ስለዚህ እንግዲህ መድይቱ እስከ ራያ ድረስ፣ እስከ መርሳ ውርጌሳ፣ እስከ በሌላ ሀገር ድረስ፣ እስከ ወልዲያ ድረስ፣ በቢስቲማ በዚህ ወረባቦ ድረስ ታስገዛ ማለት ነው። ግን ኮምቦልሻ የተገዛና እዚሁ ሆነው የምንገዛው እቃ ምንም ልዩነት የለውም። ትራንስፖርቱ ብቻ ነው ትርፋችንና ኪሳራችን እህቶች እና ባላችሁበት በሀይቅ አሁን ብዙ ዩቱበሮች አሉ። በነሱ በዴሴ ባሉ ራሱ የከሚሴ የወልዲያ ልጆች አላችሁ ማለት ነው። እና በዛው በአካባቢያችሁ ባሉ ዩቱበሮች ብታስገዙት ይሻላል። ትራንስፖርቱን ማሰብ አለባችሁ። ቶቼ መዲና የምትገዛ አሁን ብዙ ኮሜንት ላይ የማውቀው ኮምቦልሻ እየተገዛ እቃ። እኔ ምቀኝነት አይደለም። ሀይቅ ከተማ ነው። ለእናንተ የሚቀንስላችሁን ነው። እዛ አስገዛችሁት ለእኔ የሚነካኝ ነገር የለም፣ ግን ለራሳችሁ ትራንስፖርቱን እንትን ይላል ማለት ነው። ይቀንስላችኋል። እና ምን ይላሉ አንዳንዶቹ ኮምቦልሻ የሚገ ገዛው በጣም ርካሽ ነው ይላሉ። አይም እውነቴ ነው ማላችሁ፣ እዛን ኮምቦልሻ የሚገዛ እና እዚህ ሀይቅ ወይም መርሳ የሚገዛ እቃ፣ በእርግጥ መርሳ ምናምን የተወሰና ሊጨምር ይችላል። ግን እዚህ ወይ ሀይቅ እንደዚህ እኔ አስተያይቸዋለሁ። ገብቼ እዚህ የሚጠይቁትና ኮንቦሻ የሚገዛውን በደንብ አርጌ አስተያይቸዋለሁ። መሰብም የገዛውት ጎላም የገዛውትን ሁሉንም አይቸዋለሁ። ስለዚህ በአካባቢያቸው ዩቱበሮች ብትገዙት ወይም በቃ ወይ ዘመድ ጋር ገዝታችሁ ብታስቀምጡት፣ በአካባቢያችሁ ብትገዙት፣ ትራንስፖርቱ እራሱ ይቀንስላችኋል። ሞኛቱን ውቶቼ ኮምቦልሻ ተገዛ አዲስ አበባ ተገዛ አገሩ ርቀቱ እንጂ ትርፋችሁ ምንም የሚቀንሰው ነገር የለም። ሁሉም አንዲ ነው። እዚህ ላይ ደግሞ የምነግራችሁ ነገር ማለት ነው እቃ ስገዙ ማለት ነው ዝም ብላችሁ ደብል ደብል ነገር አትብዙቶች። ምንም ነገር እዛ የመዳመን ኩሽን አይታችሁ ወተት መጠጫ ምን መጠጫ ሾርባ ደብል እንትን ማለት እኛ ራሱ ሾርባ የምንጠቀመው ማለት ነው በአመት አንዴ ሮ መቷን ብቻ ነው። ገባችሁ? እኔ ሾርባ እህል በቀደም አይታችኋል። የሙቅ እህል አዘጋጅቼው የስታንድረስ ተቀምጧል። አንዳንዴ ተስንት እንዴ ነው የማረገው ማለት ነው። ስለዚህ ግዴታኛ ማድረግ ያለብን ሮ መዷራችን ወሩን ሙሉ ስለምናደርግ በዛ ሰዓት ልንጠቀም እንችላለን። ስለዚህ ለቤተሰባችሁ አንድ አንድ ሳህን የሾርባ እቃ ቢሆን በጣም አሪፍ ነው። ስለዚህ ይሄን አይነት ቅያሬ ቅያሬ ምናምን በቃ ብዙ እቃዎችን ብሮችን አውጥታችሁ ብዙ እቃ አትግዙ። ዋና ዋና እቃ ልንገራችሁ። ኢትዮጵያ መጥታችሁ በቃ ጥሩ እቃ የምላቸው ማለት ነው እና እነሱን ልንገራችሁ። ለምሳሌ ጎላ ጎላ ከነ ጭልፋው ያስፈልጋቸዋል። እንደገና ደግሞ እነዚህ ዝርግ ሳህኖች ለሙሽራ ጉዳይ ሲሆን ራሱ በቃ እነዚ ዝርጎቹ አለ አይደል እነዚህ ሳህኖቹ ነጫጮቹ፣ እነሱን ቢያንስ አንድ ደርዘን ሁለት ደርዘን ብናስገዛ፣ ጎላ ከነጭልፈው ቢገዛ ተፈላጊዎቹ ማለት ነው። ብረት ድስት ደግሞ አንድ ደርዘን ይበቃል። አምስት ሀባ ስድስት ሀባ በቂ ነው ማለት ነው። በዛ ላይ ሸክላ ምናምን መጥበሻዎች ቤት ውስጥ ልንጠቀም እንችላለን። ስለዚህ እነዚህን ብታረጉ በጣም አሪፍ ነው። ብርጭቆ በደርዘን እንደዚህ የውሃ ብርጭቆና የሻይ ብርጭቆ፣ ፔርሙስ አንድ ቤት ውስጥ ማለት ነው አንድ ደግሞ እንደዚሁ ደግሞ እንትን ማለት ነው ምድጃ እንደዚህ፣ በቃል እቤት ውስጥ ዋና ዋና ነገሮች እጠቀምባቸዋሉ የምትሉትን ነገሮች ብቻ ነው ማዘዝ ያለባችሁ እንጂ እዚህ መታችሁ። እውነቴን ነው የምላቸው። አሁን ላይ ሻሂ ራሱ መጠጣት በጣም ብዙ ሳቁም አልገባችሁ በቃ ያኔ እንደ ድሮ አይደለም። እዚህ መጥቼ እኔ በየቀኑ የምሰራውን ነገር እንጂ መግዛት ያለብኝ፣ ሰፌድ ያስፈልገኝ፣ እንዲሁ ምጣድ ያስፈልገኝ እንደሆነ፣ ምን ያስፈልገኝ፣ እቤት ያለውን ነገር የሚያስፈልገኝ ነገር እንጂ መግዛት ያለብኝ፣ ዝም ብዬ ለወደፊት ይሆንልኛል፣ ለወደፊት እጠቀምበታለሁ ብዬ ዝም ብዬ ገንዘቤን መጣል የለብኝም። ስለዚህ እንደዛው ቤት ውስጥ ራሳችሁ የራሴን ጎጆ አለኛው፣ እናንተም የራሳችሁ ጎጆ ስላለ በቃ እኔ እቤት ውስጥ ምንድን ነው የምጠቀመው ከዚህ ቦታ ሄጄ እንቁላል በየቀኑ አናገኝም። ምንም ከተማ ይኸውልኝ የተቀምጠን እኛ በቃ እንቁላል በየቀኑ በየቀኑ የለም። ሀብታም እንደሆነ እንጂ የገዛ እንቁላል ፍርፍር የሚበላው ማለት ነው። ሾርባ በየቀኑ አይሰራም። በቃ ራሱ እንጨቱ ሾርባ ትንሰራ በጣም እንጨትና ከሰል ይፈጃል ማለት ነው። ስለዚህ ያን ነገር በቃ በሚሆነን ነገር ገባችሁ? የሚሆነንን ቤት ውስጥ ሁልጊዜ የምንጠቀምበት እንደዚህ ትሪ፣ ጭልፋዎች፣ ሹካዎችና ማንኪዎች በቃ በአግባቡ በአግባብቶች ና እነዚህ ደግሞ እንትን የጉዳይ እንደዚህ ጉዳዮች ወደ ዕቃ ምናምን ሰርግ ሲሆን እንትኖች አሉ ኩባያዎች ማለት ነው። እነሱን ኩባዮች ከፍ ከፍ ያሉ ትራንሶቹ ሳይሆን ከፍ ከፍ ያሉትን እነሱን ብትገዙ በጣም አሪፍ ነው። ዋና ዋና ዕቃ ብቻ ገዝታችሁ ብትይዙ አሪፍ ነው። ወይም እዛን ቢሆን ጠለባችሁ ብትይዙ አሪፍ ነው። ለምን ብትሉ እዚ ስንመጣ ብዙ ነገሮች እዛ ሁነን አስበ ነው ኢትዮጵያ መጥቼ አደርገዋለሁ ያልኩት ነገር አይሆንም። ለምን ብትሉ ተዛ ታሰብኩት ነገር ሌላ የሆነ የሚብስ ነገር ስላለብኝ ማለት ነው። እና ሌላ የሚብስ ነገሮች ስላሉ እነዛን ነገሮች ስላ ታሟላ እዛሁን ያሰብኩት መዳም ቤት ሁና ያሰብኩት እገዘዋለሁ ያልኩት ነገር አልገዛውም ማለት ነው። ስለዚህ ጠንክራችሁ ካልሆነ ጠንክራችሁ የምትሉ ከሆነ በቃ ከአስር ከሀያ እና ደግሞ እቤታችን ውስጥ እንደዚህ ፍራሽ ፍራሽ፣ ትራሶች፣ ትራስ ልብሶችና ትራሶች ፍራሾች፣ በቃ አሁን ላይ ማለት ነው። እኔ በየቤት እንደዚህ አንዳንድ ቤት አዲስ እዚህ ፍራሽ ያለ ፍራሽ ቤቱ ተቀምጦ እንደዚህ ያለ ፍራሽ ምናምን እንትን ሳይ በጣም እንትንላለሁ ማለት ነው እና የሆነ እንደዚህ አንሶላዎች፣ ትራስ ልብሶችና ትራሶች፣ ፍራሾች እነዚህ ዋናዎች ናቸው። እቤታችን እነዚህ ነገሮች እንደገና አልጋ የቤታችን አልጋ እነዚህ ነገሮች የቡፌ በቃ ትንሽ ትንሽ ቡፌም ላይ እንዴት ትንሽ ትንሽ አስፈላጊ የሆነ ሁልጊዜ የምንጠቀምባቸውን እቃዎች ብትገዙ በጣም አሪፍ ነው ማለት ነው እህቶቼ። እና ሌላ ነገር አታብዙ፣ ብዙ ነገሮችን አትጠቀሙ ላለሁኝ እና ደግሞ ሁለተኛ ጥያቄ ሌላ እህት ጠይቀኛለች። በጣም ለእናንተ ጥሩ ነው ብዬ ያልኩትን ይዤ የምመጣው ማለት ነው ይህንን ሰው ይፈልገዋል የምለውን ነገር ነው እና ሌላዋ ምን ብላኛለች? ጦይባ ባጃጅ ብገዛ ለባሌ ያስተዳድረናል? ላይ ብላለች። እንግዲህ ኢትዮጵያ ላይ ማለት ነው። ባጃጅም እንደዚሁ ያስተዳድራልም አያስተዳድርም። እንዴት መሰላችሁ? የሹፌሩ ሁኔታ ሁሉም እንትን ይለማል ነው ይወስነዋል። የባልሽ ሁኔታ ይወስነዋል። ባልሽ ጠንካራ ከሆነ ተሰራበት፣ በቃ መስራትን ታልቃላል፣ ያስተዳድራል ደግሞ የማያስተዳድርም አለ። ዝም ብሎ ያችን ስርት ስርት አድርጎ እዛው ቁጭ ብሎ ጫቱን እየቀመ በዚ በዚህ ሆነኝ እያለ ቤት ሳይመጣ እየዋለ እዛው የሚያጣጣው ተሆነ እንዴት ብሎ ያስተዳድራል? ስለዚህ አንቺ ለባልሽ መግዛት ያለብሽ ባጃጅ ራስሽን፣ ባልሽን፣ አንቺ ለሽ የምታውቂው ጎበዝ ነው፣ ይሰራል፣ ገንዘብ ይቆጥባል። ባጃጅ እንግዲህ ታውቃላችሁ ማለት ነው ባጃጅ ወጪ አላት። ወጪ አላት። ስለዚህ ባጃጅ በ400 አሁን ላይ አዲሷ 600 ሺህ ገብታለች ብለዋል። ስለዚህ እስከ አራት መቶ አምስት መቶ ልትዋጭ ትችያለች፣ ትገዥለት ማለት ነው። በዛን ሰዓት እሱን ትገዥለት። ደግሞ ለሱ ባንክ ውስጥ ስንት መቀመጥ አለብ? ቢያንስ መቶ ሺ ወይ መቶ ሀምሳ ሺ ሁለት መቶ ሺ መቀመጥ አለበት። ለምን? ባጃጅ ቶሎ ቶሎ ነው የምትበላሸው። ከተማ ውስጥ ብቻ የሚሰራባት ተሆነ አታተርፈውም። ወደ የገጠር እየሄደ መስራት አለበት። በቃ እንደዛ ተሆነ ደግሞ የገጠሩ መሬቱ ራሱ የድንጋው አሁን የትም በሉት በዚህ በቃ በሀይቅ ዳርም በወርጣም በዚህ በወረባቦም ስንሄድ፣ የቢስቲባሙ ግን እንደዚህ ነውቶች ግጥጥ ያለው ማለት ነው። ስለዚህ በዛ ላይ ሲሄድ ጎማውን ያበላሽበታል። ስለዚህ ቶሎ ቶሎ ስለምትበላሽ ብር መቀመጥ አለበት ለባጃጅቱ። በጎን የገዛሽበትን ያህል አስቀምጠሽ ነው በባንክ እንደገና ባጃጅ መግዛት ያለበች ለምን፣ ተዛው እያነሳ ተዛው እያነሳ ተሆነ በጣም አስቸጋሪ ነው። እና ብዙ ጊዜ ባጃጆች ገዝተው ብዙ የሚከስሩ መልሰው የሸጡ ብዙዎች አሉ። በዚሁ በሰፈራችን ውስጥ ገዝተው አምሳ ሺህ መቶ ሺህ ከስረው ሽጠው ያስቀመጡ የጣሉ የተው አሉ ማለት ነው። ቶች እና ባጃጅ ጠንካራ ሰው ያስፈልጋል። ጠንካራ ሰው በቃ በምኑም በምኑም ተባጃጁ ብር እያነሳ ማያጠፋ እና ደግሞ ሲነዳ በቃ በጠንካራ ናት። ያኔ እንዴት መሰራችሁ? መንገዱ ዝም ብሎ እያጋጨ ሚነዳው ተሆነ ጎማው ይበላሻል። በዛን ሰዓት ቶሎ ብሎ ነው፣ ትላንትና ተወርጣ ያትንመጣ እዚሁ ወርጣ አካባቢ ተበላሸን፣ ሌላ ባጃጅ መጥቶ ነው እንደገና ገልብጦ የሚወስድን ማለት ነው። ስለዚህ ያ ሰውዬ ዝግ ብሎ ቢነዳ አስተያየት እያደረገ ቢያደርግ፣ እንደዛ በድንጋይ ላይ እያጋጨ ተሚነዳ በቃ መንገድ ላይ ራሱ አስቸጋሪ ተሆነበት መንገዱ ዝግ ብሎ ሰውን አውርዶ ማሻገር አለባት እንጂ ዝም ብሎ በዛ በድንጋይ ላይ የሚነዳት ከሆነ ጎማው እየተበላሸ ነው የሚሄደው ማለት ነው። እህቶቼ ና ይሄንን ጎበዝ ነው የኔ ባል የምትይ ከሆነ አንቺ ግዢለት ግን አይ አንቺ ታውቂያለሽ የባልሽ ልክ ማለት ነው። ቶቼ እና ሰላማችሁ ብዝ ትበልልኝ። እንደዚህ የሆነ ለሰው አስተማሪ የሆነ ጥያቄ በምትጠይቁኝ ሰዓት ይዤ እመጣለሁ ማለት ነው እና ሌሎችም ልጆች ሌላ ሌላ ነገር ይጠይቁኝ አላቸው እመጣለሁኝ ይጣማልታልኩ ለእናንተ አስተላልፋለሁ ማለት ነው። ቶች ሰላማችሁ ብዝ ትበል። ቻናሌን ሰብስክራይብ፣ ላይክ አድርጉኝ። እያረጋችሁኝ አይደለም ሰሞኑን ቀዝቅዟል ቻናሌ ማለት ነው እና። አበረታቱኝ ይላለሁኝ፣ አበረታቱኝ ዩቱብ ይከፍላል ማለት ነው። ቶች ሰላማችሁ ይበል። አሰላሙ አለይኩም ወረህመቱላ ወበረካቱ።